አንዱ ሙሉ ጠሃራ ማድረግ ነው። ወደ ሰላት ሲመጣ ሙሉ ጠሃራ ያስፈልጋል። መታጠብ ግዴታ ከሆነበት አንድ ሰው ጥጥበት ይፈጽማል። ከዛ በኋላ ለሰላት ጠሃራ ይደረጋል ሙሉ በሙሉ ማለት ነው። ይህን ካሟላ በኋላ አንድ ሰው ወደ ሰላት በሚመጣበት ጊዜ ሌላው የሚያስፈልገው ጉዳይ ምንድን ነው? ከሰላት በፊት ከሰላቱ ጋር ተያይዞ የሚቀጥል የአለባበስ ጉዳይ ነው። የአለባበስን ጉዳይ በተመለከተ ሸሪዓው ያስቀመጠው መለኪያ አለ፣ ለወንዱም ለሴቱም። ወንዱም በተመለከተ ከእምብርት እስከ ጉልበት ሀፍረተገላው ሲሆን ይሄ መሸፈን አለበት። እንደዚሁም ደግሞ ትከሻንም ይጨምራል። ነብዩ ሰለላሁ ዐለይሂ ወሰለም ማንም ሰው ሰላት በሚሰግድ ጊዜ ትከሻው ላይ ምንም ነገር ሳይኖር መስገድ የለበትም ብለዋልና፣ ስለዚህ የሰላት የወንድ ሰላት ውስጥ መሸፈን የሚጠበቅበት የሰውነት ክፍል ከትከሻ ጀምሮ እስከ ጉልበቱ ድረስ ያለው ቢያንስ መሸፈን መቻል አለበት። ሚለብሰው ካጣ ግን ከእምብርት እስከ ጉልበት ያለውን መሸፈን የግድ ይኖርበታል። ነቢዩ ዐለይሂ ሰላት ወሰላም በሁለት ልብስ ልበሱ ስገዱን ያሉት ካልቻለ ግን አንዱ ልብስ በደንብ ተጠቅልሎ ይሰግዳል። ሴቷን በተመለከተ ከራስ ፀጉሯ ጀምሮ እስከ ታች እግሯ ድረስ መሸፈን ይኖርባታል። ባዕድ ወንድ እስከሌለ ጊዜ ድረስ ፊቷን በሰላት ላይ ፊቷን መሸፈን የለባትም። ሁለቱም የእጆቿ መዳፍና እግሯም እንደዚሁ እግሯንም አትሸፍንም። ነገር ግን ወንዶች ካሉ እነዚህን ባዕድ ወንዶች ካሉ ግን መሸፈን ይኖርባታል። ይህ እንግዲህ ሰላት ውስጥ የሚያስፈልገው ነገር ነው። ሰላት በምንሰግድ ጊዜ አለባበሳችን ምን መሆን ያለበት? የወንዱ በተለይ ስስ መሆን የለበትም። በጣም ስስ ከመሆኑም ጋር ሰውነቱ ላይ ሙሉ በሙሉ ጥፍጥፍ ብሎ ሙሉ የሰውነቱን ቅርጽ ማሳየት የለበትም። ፎቶ ያለው ወይም ምስል ያለውን ልብስ ለብሶ መስገድ አይገባውም። እሱንም ይሁን ሌሎችን ሰጋጆች ስለሚረብሽ። ከዛ በኋላ ቀጣዩ የሚሆኑ ምንድ ነው? ወደ ሰላት በምንገባበት ጊዜ ንያ ነው። የንያ ጉዳይ ልብ እንጂ በምላስ አይደለም የሚነየተው። የምንሰግደው የሰላት አይነት ዙህር ይሁን አሱር ይሁን የመሳሰሉት በምላስ አውጥተን አንናገርም። ዑለማዎቹ እንዳሉት ማለት ነው ሐቂቆቹ። ምክንያቱም ንያ ልብ ነው። ማንኛውም ዒባዳ በንያ ላይ የተመሰረተ ነው፣ ተቀባይነት የሚኖረውም አንዱ እንቅስቃሴ ከሌላው እንቅስቃሴ አንዱ የአሰጋገድ መንገድ ከሌላው የሚለይበት ከተግባሩ ባሻገር ንያ ነው። ንያ እስልምና ውስጥ ትልቅ ቦታ አለው። የንያ ቦታ መነየት ማለት ማሰብ መወሰን ማለት ነው። ማሰብና መወሰኛ ቦታ ልብ እንጂ ምላስ እንዳልሆነ የታወቀ ነው። ሐጅ ላይ ያለው ንያ ራሱን የቻለ ነው።

ውስጥ ሐረም ውስጥ የሆነ ወደ ከዕባ ቀጥታ ፊቱን አዞሮ መስገድ ይኖርበታል። በአራቱም አቅጣጫ ቢሆንም እንኳ ከከዕባ ውጭ ከሆነ እዛው መካ ክልል ሆኖ ከሐረም ውጭ ከሆነ ፊቱን ወደ ሐረም ዞሮ ይሰግዳል። ከመካ ውጭ ከሆነ ወደ መካ ፊቱን በማዞር ይሰግዳል። ከመካ ክልል ውጭ ያሉ አገሮች ሁሉ አቅጣጫቸውን ወደ መካ ያዞራሉ ማለት ነው። ስለዚህ ያለው ሰፊ አቅጣጫ ይመለከታቸዋል። ከዚህ ቀጥሎ ሱትራ ነው። የሱትራ ጉዳይ በሰላት ላይ ወሳኝ ነው። ምክንያቱም ሰላትን ውሻ፣ ሴትና አህያ እንዳያቋርጠው ወይም ሌሎችም አካሎች እንዳያቋርጡት ሰዎች ላይ ልቅ ሰዎችም እንዳያቋርጡት መጋረጃና መከለያ ነው። ሱቱራህ ቢያንስ አንድ ስንዝር ወይም ሁለት ስንዝር መሆን አለበት። ከአንድ ስንዝር በታች መሆን የለበትም። ከፍ ያለ ቦታ ወይም ግድግዳ ወደ ግድግዳ አጠጋ ብለን እንቆማለን። ሱቱራ ወሳኝነት አለው። አቋቋማችንም ወደሱ ጠጋ ብለነው የሚሆነው ሰላትን ሊያቋርጥ የመጣን ሰው መከላከል አለብን፣ ሰላታችን እንዳይበላሽ። ሱትራን ከተጠቀምን በኋላ ቀጥታ ወደ ሰላቱ ነው የምንገባው። ወደ ሰላቱ ስንገባ በመጀመሪያ ደረጃ ያው የሰላት ማሰሪያ የሆነውን መግቢያ የሆነውን ተክቢራን እናደርጋለን። ተክቢረቱ አልኢሕራም ይባላል። ይህ ተክቢረት አልኢሕራም ማድረግ የሰላት የመጀመሪያው ክፍል ነው። የሰላት የመጀመሪያው ወሳኙ ማዕዘን ነው። እሱንም አላሁ አክበር ብለን ወደ ሰላት እንገባለን። የምናነሳው አነሳስ ኖርማሊ እጃችንን ከትከሻችን ትይዩ አድርገን ወይም ደግሞ ከጆሯችን ትዩ አድርገን አላሁ አክበር እንላለን። አላሁ አክበር በምንልበት ጊዜ እጃችን የእጃችን አነሳስ ከተክቢራው ጋር አንድ ላይ መሆን ይችላል፣ ቀድሞም ይችላል፣ በኋላም ብናደርገው ችግር የለው። ዋናው ይህ የመግቢያ ተክቢራ የሰላት ዋና ማዕዘን ነው፣ የመጀመሪያ ክፍል ነው። ይህን ተክቢር አካልን ማውራት፣ መብላት፣ መንቀሳቀስ ሁሉ ይከለከላል። በዚህ በቆምንበት አይናችን የት ነው ማረፍ ያለበት? ወደ ላይ ማንጋጠጥ ክልክል ነው። ወደ ቀኝም ወደ ግራም ማየት አይፈቀድልንም። ነቢዩ ሰለላሁ ዐለይሂ ወሰለም ወደ ቀኝና ወደ ግራ ማየት የሸይጣን ሸይጣን ከሰላታችን የሚሰርቀው ስርቆት ነው ብለዋል።

ብቻውንም የሚሰግድ ሰው ድምፁን ከፍ አድርጎ ይሰግዳል። ሁለቱንም ረክዓ ማለት ነው፣ አሁን የጠቀስኳቸውን ሰላቶች። ከዛ ቀጥሎ ፋቲሐን ካጠናቀቀ በኋላ ከቻለ ተጨማሪ ሌላ ሱራ መጨመሩ ሱና ነው። የሱራው የአያው የአንቀጹ ብዛት ይነስን ይብዛም፣ ትንሽ ሱራ ይምረጥ፣ ረጃጅም ሱራዎችንም ይምረጥ፣ ችግር የለውም። ይህን ከቀራ በኋላ ቀጥታ ወደ ርኩዕ ነው የሚሻገሩ። ወደ ርኩዕ በምንሄድበት ጊዜ እጃችንን ከፍ አድርገን ልክ መግቢያ ላይ እጃችንን ከፍ እንዳደረግነው አላሁ አክበር እንላለን። በትከሻችን ትይዩ ወይም በጆሯችን ትይዩ በማድረግ አላሁ አክበር ብለን ወደ ርኩዕ እንወርዳለን። ወደ ርኩዕ በምንወርድበት ጊዜ ርኩዕ ውስጥ የሚያስፈልጉ ወሳኝ ነገሮች አሉ። የመጀመሪያው የአይናችን ማረፊያ የሱዱጅ ቦታ ወይም መሬት ላይ ነው የምናየው። ወገባችን ወገባችን ከጭንቅላታችን ጋር ትይዩ መሆን አለበት። ነብዩ አለይሂ ሰላቱ ወሰላም ጭንቅላትን ከፍ ማድረግ ወይም ዝቅ ማድረግን ከልክለዋል። ወደ ውስጥ ወደ ታች ማቀርቀርም ይሁን ቀና ብሎ ማለት ትክክል አይደለም። ይልቁንስ ወገባችን ከጭንቅላታችን ጋር እኩል መሆን አለበት። ነቢዩ ሰለላሁ ዐለይሂ ወሰለም ሩኩዕ በሚወርዱ ጊዜ ወገባቸውን ቀጥ ከማድረጋቸው የተነሳ ውሃ እንኳን አምጥቶ ሰዎች በኩባያ ወይም በመጠጫ ቢያስቀምጡ ወገባቸው ላይ የማይፈስበት ደረጃ ይደርስ ነበረ። እጅም በተመለከተ ጣቶቹን ይዘረጋና ጉልበቶቹን እንደመያዝ ያደርጋል። ጉልበቶች ላይ ቀጥታ ያሳርፋል። ጡንቻችንም በተመለከተ ከጎን ጋ ከጎን አጥንታችን ጋር አይገናኝም። ወይም ከጎናችን ጋር አናያይዘውም። ፈታ ሰፋ አድርገን ርኩዕ እንወርዳለን

ሶስት ጊዜ ማለቱ በላጭ ነው። የሚፈጀው ምንም አይነት ደቂቃ የለም። ሩኩዕን በዚህ አይነት መልኩ ካጠናቀቅን በኋላ ሰሚ الله لمن حمده ብለን ቀና እንላለን። ልክ መጀመሪያ መግቢያ ላይ እንዳደረግነው እጃችንን ከፍ አድርገን ሰሚ الله لمن حمده እንላለን። እጃችንን ተመልሶ ከሩኩዕ በፊት ወደ ነበረበት ሁኔታ እናሳርፋለን። ደረታችን ላይ በማድረግ የቀኝ እጃችንን መዳፍ በግራ እጃችን መዳፍ ጀርባ ላይ ወይንም ደግሞ

የጀርባ አጥንታችንም ሁሉም ወደ ነበረበት ቦታ በትክክል መመለስ አለበት። ፈጥኖ ወደ ስጁድ መሄድ ስህተት ነው፣ ሰላትን ያበላሻል። ወደ ስጁድ በምንወርድበት ጊዜ እንደ ቻልነው መሆን አለበት። ከቻልን በእጃችን ከቻልን እግራችንን ወይም ጉልበታችንን አስቀድመን እንወርዳለን። ከወረድን በኋላ ስጁድ ላይ መሬት ላይ ማረፍ የሚጠበቅባቸው የሰውነት ክፍሎች አሉ። መሬት መንካት የሌለባቸውም የሰውነት ክፍሎች አሉ።

ስለዚህ ግንባር ከናፍንጫው አንድ ሁለቱ የእጅ መዳፍ ሁለት ሶስት ጉልበቶቻችን አራት አምስት ከዛ ስድስተኛና ሰባተኛ የእግራችን መዳፍ ጫፎች ጣቶችን ወደ ቅብላ በማዞር ተክለን እናቆማለን ሁለቱን እግሮቻችንን አጠጋግተን ባናጠጋጋም ችግር የለውም እንግዲህ እነዚህ ሰውነት መሬት ላይ ማረፍ ያለባቸው ሲሆኑ መነካካት የሌለባቸው የሰውነት ክፍሎች የእጅ ክንዳችን መሬት መንካት የለበትም። ከውሻ ጋር መመሳሰል ነው፣ ነቢዩ ሰለላሁ ዐለይሂ ወሰለም ከልክለዋል። ጡንቻችን ከጎናችን ጋር አይነካካም፣ ሆዳችን ከጭናችን ጋር አይነካካም፣ ጭናችን ከባታችን ጋር መነካካት የለበትም። በዚህ አይነት መልኩ ሰውነታችን ግልጽ ሆኖ ስጁድ መውረድ ይኖርብናል። ከሌላ ሰው ጋር ምንሰግድ ከሆነ ግን እጃችንን በማስፋት ሰውን መረበሽ የለብንም። ስጁድ ላይ የምንለው ድክር ስብሓና ረቢየል አዕላ ሱብሓነ ረቢየል አዕላ ሱብሓነ ረቢየል አዕላ ሶስት ጊዜ እንላለን። በአፍንጫችን ብቻ ወይም በግንባራችን ብቻ ስጁድ መውረድ አይፈቀድልንም። ስጁድን በዚህ መልኩ በተረጋጋ መልኩ ሦስት ጊዜ ካልን በኋላ ሱብሓነ ረቢየል አዕላ ከስጁድ ቀና እንላለን። ይሄ በሁለቱ ስጁድ መካከል ያለ አቀማመጥ ነው። በዚህ አቀማመጣችን ላይ የምንቀመጠው እንዴት ነው ከተባለ እግራችንም በተመለከተ ቀኝ እግራችንን መሬት ላይ ተክለን ወደ ቂብላ አዙረን እንቀመጣለን። ግራ እግራችን እናነጥፈውና የእግራው የመቀመጫችን ክፍል እግራው እግራችን ክፍል ላይ ያርፋል። እጃችንን በተመለከተ ሁለቱም እጆቻችን ይዘረጋሉ። ጭናችን ላይ ወይንም ደግሞ ጉልበታችን ላይ ማስቀመጥ እንችላለን። ሁለቱም አማራጭ አለ። እዚህ ጋር ረጋ ብለን መቀመጥ አለብን። ቀና እንዳልን ተመልሰን ወደ ሁለተኛ ሱጁድ መሄድ የለብንም። እዚህም ቅጭ ብለን ምን እንላለን? ረቢ እግፊር ሊ ረቢ እግፊር ሊ ረቢ እግፊር ሊ እንላለን። ከዛ በኋላ ተመልሰን ወደ ስዩድ እንሄዳለን። መጀመሪያ ስዩድ ላይ ያልነው ነገር ሁሉ ዳግም እዚህ ላይም ይመጣል ማለት ነው። የስዩድ አወራረዳችን መጀመሪያ ልክ እንደጠቀስነው ነው የሚሆነው። በመቀጠል ወደ ቀጣዩ ረክዓ እንሸጋግራለን። እሱም ሁለተኛው ረክዓ ነው። ከርኩዕ ቀና እንልና ትንሽ በተረጋጋ መንፈስ እንቆማለን አላሁ አክበር እንላለን በዚህ ሰዓት እጃችንን አናነሳም ቀጥታ እጃችን መጀመሪያ ረክዓ ላይ ልክ እንዳደረግነው እናደርጋለን እጃችንን ደረታችን ላይ እናሳርፋለን ፋቲሐን እንቀራለን ተጨማሪ ሌላ ሱራ ካለ እንቀራለን ርኩዕም እንደዚሁ ከርኩዕ ቀና ስንልም ልክ ሁለተኛው ረክዓ የመጀመሪያው ረክዓ የተፈጸመው ነገር ሁሉ ይፈጸማል ማለት ነው ያን ሁሉ እንተገበራለን በዚህ አይነት መልኩ ይህ እንግዲህ ሁለቱን ረካዓ በዚህ አይነት መልኩ እናጠናቃለን የምንሰግደው ረካዓ ሁለት ረካዓ ብቻ ከሆነ ለምሳሌ ሱብህ ፈጅር ሰላት እንደ ዒድ ሰላት ሱናዎች የሱና ሰላትና የጅምዓ ሰላትን ይመስል ባለ ሁለት ረካዓ ሰላቶችን በምንሰግድ ጊዜ ሁለተኛውን ስጁድ ከወረድን የሁለተኛውን ረካዓ ሁለተኛውን ስጁድ ከወረድን በኋላ ለተሻሁድ እንቀመጣለን ሁለተኛው ረካዓ ከስዩድ ቀና እንዳልን ሰላታችንን የምናጠናቅቅበት ተሻሁድ ከሆነ እግራችንን ልክ ቅድም በሁለቱ ስዩድ መሃል እንደሚቀመጠው አድርገን እናስቀምጣለን። ቀኝ እግራችን መሬት ላይ ተተክሎ ይቆማል። ግራ እግራችን ይነጠፍና በመቀመጫችን እዛ ግራ እግራችን ላይ እንቀመጣለን። ይህ የእግራችን አቀማመጥ ሲሆን፣ የእጃችንን በተመለከተ ግራ እጃችን ጉልበታችን ላይ ወይም ጭናችን ላይ ተዘርግቶ ይቀመጣል። ቀኝ እጃችንን በተመለከተ ሶስቱን ጣቶች እናጥፋለን። አውራ ጣትን በተመለከተ ከአመልካሽ ጣት ጋር አንድ ላይ ማያያዝ እንችላለን። አያይዘን ተሻሁድ እናደርጋለን፣ ወይንም ደግሞ አውራ ጣቱንም ከሌሎቹ ሶስት ጣቶች ጋር በማጠፍ አመልካሽ ጣትን ዘርግተን ተሻሁድ መቅራት እንችላለን። ይህ አቀማመጥ የመጨረሻውን ተሻሁድ ልናነብነው ሁለት ረክዓ ብቻ ስለምንሰግድ ማለት ነው። የተሻሁድም አነባበብ እንደሚከተለው ይሆናል አተህያቱ።

ቅድም በሁለት ስጁድ መሀል የጠቀስነው አይነት አቀማመጥ ነው የሚሆነው። ቀኝ እግሩን ያቆማል፣ ግራ እግሩን ያነጥፍና በመቀመጫው ይቀመጥበታል። ግራ እጁን ጭኑ ላይ ወይም ደግሞ ጉልበቱ ላይ አድርጎ ማስቀመጥ ይችላል፣ ዘርግቶ ቀኝ እጁን በተመለከተ ሶስቱን ጣቶች ያጥፋል፣ አውራ ጣቱንም ያጥፋል። አመልካች ጣቱን ይዘረጋና አሽሃዱ አን ላ ኢላሃ ኢለሏህ ሲል ያመለክትበታል። ወይም ዱዓ አለ ወይም ደግሞ አውራ ጣቱን

ሶስተኛ፣ መጨረሻና አራተኛ መጨረሻ ላይ የሚቀመጠው አቀማመጥ ግን አተሻሁድ አልአኸር የሚባለው የመጠናቀቂያው ተሻሁድ አቀማመጡ ከመጀመሪያው ተሻሁድ የተለየ ነው። እንዴት ነው የሚያደርገው? ቀኝ እግሩን መሬት ላይ ተክሎ ወደ ቂብላ ያዞራል፣ ወይንም ደግሞ ማንጠፍ ይችላል። ወደ ቂብላ ግን የመዞሩን አቅጣጫ መርሳት የለበትም። ግራ እግሩን በቀኝ እግሩ ስር አሾልኮ መቀመጫው፣ የግራ ጎን መቀመጫው መሬት ላይ ቀጥታ ያርፋል።